ሰጠኝ ነው ማለት አንዱ በገላ ያገኘኝና ከዛ የሚሸጥበት ቦታ ነበር ይዞ ሊመጣና ሰጠኝ። ማላውቀው ሰው እኮ ነው የሰጠኝ እና ስልኬን ሰጠሁት ምናምን እዚህ ሀዋሳ እንደሚያዝናናኝ ምናምን ነገረኝ። ኧረ እባክሽ የት እስኪ የት የት ያዝናና ከከሰዓት አረፍ እሺ በቃ አንቺ እንዴ! እሺ ነው እንዴ? ምን አንቺ ምን እንትረኛለች ነው የምሬን ነው። እንደዚህ አይነት ሰው አንቺ፣ እንዴት ነው እንዴት ስልክሽን ሰጫለሽ? ምን አንደኛ በጣም ደስ የሚለው ነው ሲያወራ

ይገባኛል ብዙ ሰው ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቤተሰቦች አላችሁልን ወይ? እንዴት ናችሁ? አለሁላችሁ እኔ እግዚአብሔር ይመስገን። ቤተሰቦችዬ እንዴት ነው ቆይታ? ሁሉ ሰላም፣ ሁሉ ቆንጆ። ቤተሰቦችዬ ዛሬ እንግዲህ በጣም ደስ የሚል ቀን ነው። ለእናንተስ ምን አይነት ቀን ነው? ማለት እኛ በጣም ደስ ብሎናል። በተለይ እኔ ደስ ብሎኛል ቤተሰቦችዬ በጣም በብዙ ነገሮች እግዚአብሔር እየረዳኝ ነው፣ እግዚአብሔር ይመስገን። እንዲሁም ደግሞ ያው የምታስብልኝ የምትጨነቅልኝ ማለት ስለ እኔ ግድ የሚሰጣት ለኔ ክብር ያላት በቃ ብዙ ነገሮች ማለት እንዲህ እንዲህ ነው ብዬ መናገር አልችልም። እጅግ በጣም ብዙ ነገሮችን የምትሆንልኝ ጓደኛ እግዚአብሔር ስለሰጠኝ በዚሁ አጋጣሚ እግዚአብሔር ይመስገን። ቤተሰቦች ዛሬ ያው ትላንት ማሚ ጋር እንሄዳለን ተባብለን ነበረ። አዎ ዛሬ ያለ ነው ሀዋሳ ነው፣ ሀዋሳ መተናል እና ቤተሰቦችዬ ያው አርፍጄ ባታለሁ። ምንም ምግብ እንዳትቀምሽ ዛሬ እኔ ነኝ የምጋብዝሽ ምናምን ብያታለሁና ዛሬ እሷን ለመጋበዝ ራሴን አዘጋጅቼ ኪሴን ደንደን ሞላ አድርጌንው የመጣሁት እና ያው ደስተኛ እንደምትሆን ተስፋ አለኝ በምጋብዛት ማለት ነው። ምሳ ጋብዝሻለሁ ብያታለሁ። ነገር ግን ምንመሰላችሁ ቤተሰቦች ብዙዎቻችሁ በህይወታችሁ ብዙ ነገሮችን ትማራላችሁ። ህይወት በራሷ ተከፍታ የማታልቅ ትልቅ መጽሐፍ ናት እና ሁላችንም በእለት ተዕለት ኑሯችን የምናሳልፈው የተለያዩ ነገሮች አሉ። እናንተም ውድ ቤተሰቦች በህይወታችሁ ብዙ አይነት ነገሮችን አሳልፋችሁ ታውቃላችሁ፣ ተደስታችሁ ታውቃላችሁ፣ አዝናችሁ ታውቃላችሁ፣ ስቃችሁ ተጫውታችሁ ታውቃላችሁ፣ አልቅሳችሁ ልባችሁ ተሰብሮ ያውቃል። ብዙ አይነት ነገሮችን በውስጣችሁ አሳልፋችሁ ታውቃላችሁ። ነገር ግን አንድ ነገር አለ። ብንወርቅም፣ ብንነሳም፣ ብንሮጥም፣ ቢሳካልንም፣ ሁሉ ነገር ብናደርግም እግዚአብሔር አምላክ ሁሌም ከኛ ጋር እንዳለ እንድታስቡ ትፈልጋለሁ። እኔ በራሴ በህይወት ስላየሁት ነው። ምን መሰላችሁ? እግዚአብሔር ሁሌም ለእናንተ የተሻለ ነገሮችን አስቀምጦላችሁ ነው። ይህን ነገር በተደጋጋሚ ኢንተርቪው ስደረግ ከዚህ ቀደም ብዙ ቦታዎች የተነገረ ያለው እና ትናንት ከነበራችሁት ህይወት እግዚአብሔር ሁሌም ለእናንተ የተሻለ ነገር ነው የሚያዘጋጀው። እስቲ ሁላችሁም አንድ ደቂቃ ልስጣችሁና መለስ ብላችሁ ስለ ትላንታችሁ አስቡት። አሁን ይህን ቪዲዮ የምትመለከችው እህቴ፣ ይህን ቪዲዮ የምትመለከተው ወንድሜ፣ ትናንት የነበራችሁበት ቦታ ነው ያላችሁት? ትናንት እንዴት ነበረ? የዛሬ ሁለት ሦስት ዓመት የት ነበራችሁ? የዛሬ አምስት አስር ዓመት የት ነበራችሁ? አስባችሁታ። ትናንት የዛሬ አስር ዓመት የምትቸገሩት ነገር ምን ነበረ? የዛሬ አምስት ዓመት ያጣችሁት ነገር ምን ነበረ? የዛሬ አምስት አስር ዓመት ማድረግ የምትፈልጉት ነገር ምን ነበረ? እስኪ ትላንታችሁን ደግሞ ወደ ኋላ መለስ ብላችሁ ደግሞ ተመልከቱት። አሁን ላይስ ያላችሁበትን ደግሞ አያችሁ፣ ይሄ ማለት ሁልጊዜም የተሻለ ነገር አለው ማለት ነው ፈጣሪ። ስለዚህ እናንተም ባላችሁበት ስፍራ፣ ባላችሁበት ሁኔታ፣ በማንኛውም አይነት ሁኔታ ውስጥ ብትሆኑ፣ ከትላንትና የበለጠ ችግር፣ ከትላንትና የበለጠ ረሃብ፣ ከትላንትና የበለጠ ጭንቀት፣ ከትላንትና የበለጠ የገንዘብ ማጣት፣ ከትላንትና የበለጠ ነገር በህይወታችሁ ላይ ይመጣል ብዬ አላስብም። ምክንያቱም እግዚአብሔር ያንን ነገር ስለማያደርገው ይህንን ነገር እኔ ከራሴ ከህይወቴ ያገኘሁት የተማርኩበት ተሞክሮ ስለሆነ ነው ምላችሁ። ትናንት ከነበርኩበት እግዚአብሔር እያራመደ እያራመደ እያራመደ ዛሬ ላይ አድርሶኛል። እናንተም እንደዛ ናችሁ ብዬ አስባለሁ። ያው ውስጤ ላይ ዛሬ በጠዋት በቃ ውስጤ ለእናንተ እንድነግራችሁ ማለት በቃ እያሰብኩት ነበር። ጠዋት ከእንቅልፌ ስነሳ ግን እኮ ይገርማል አልኩኝ። ማለት እንዲህ እኮ አልነበርኩም። የዛሬ አሁን ለምሳሌ የዛሬ አምስት ዓመት የነበረኝ እቅድ ያልነበረም አላዛር ዩቱበር ሆኖ ይሄ ሁሉ ቤተሰቦች ኖረውት ከቤተሰቦቹ ጋር ይሄ ሁሉ ጊዜ አብሮ ያሳልፋል የሚል ሀሳብ አልነበረውም። እግዚአብሔር ደግሞ ዛሬ በጣም በሺዎች የሚቆጠሩ ቤተሰቦች ሰጠኝ። አያችሁ፣ እናንተም ደግሞ አስቡት እስኪ ትናንትና ምን ሆናለሁ ብላችሁ ነበረ? ከዛሁን ያላችሁበት ምንድን ነው? ተረድታችሁኛል አይደለ? እንደዛሁም ደግሞ አሁን ላይም ደግሞ በማይሆን ሁኔታ ውስጥ ያላችሁ ሰዎችም ትኖራላችሁ። ይህን ቪዲዮ የምትመለከቱ የምሬ ነው ምላችሁ፣ በማይሆን ሁኔታ በማይመች በሐዘን በለክሶ በጭንቀት ምናምን ውስጥ ትኖራላችሁ። ግን ደግሞ የምሬን ነው ምላችሁ ነገ የሚመጣ የምትጠዋ ነገዋ የነገዋ ፀሐይ ከዛሬዋ ፀሐይ እጅግ የተሻለች ከዛሬው ጨለማ እጅግ የተሻለ እጅግ ውብ የሆነች ቀን ከፊት ለፊታችኋለች ብዬ እኔ ከራሴ ከኖርኩት ሕይወት ለእናንተ ይሄንን ማለት ፈልጋለሁና፣ የተጨነቅሽ እህቴ ካለሽ፣ የተጨነቅ ወንድሜ ካለክ፣ ያዘንሽ የተከፋ ሁላችሁም እመኑ። የነገዋ ፀሐይ እጅግ ውብ ትሆናለች። ታያላችሁ። ኮመንት ላይ ወደፊት ኮመንት ላይ አላዛር ይሄንን ንግግር ስትናገር እኔ በእንደዚህ አይነት ሙድ ውስጥ ነበርኩኝ፣ ግን ዛሬ ላይ የተሻለ ቀን መጥቶልኛል የሚሉ ኮመንቶችን እናያለን። ተስፋ አደርጋለሁ። ቤተሰቦችዬ ይሄንን ስላችሁ ደግሞ እግዚአብሔር ይመስገን እንድትሉ ነው። እግዚአብሔር ይመስገን፣ አልሐምዱሊላህ። በሙስሊሞች አልሐምዱሊላህ፣ በክርስቲያኖች እግዚአብሔር ይመስገን እንድትሉ ነው። አንድ ደቂቃ ልስጣችሁ። እግዚአብሔር በሰላም አሳድሯችሁ። ስራችሁን በሰላም እየሰራችሁ ነው። ቢሞላም ባይሞላም፣ ደስ ባይልም ደስ ቢልም ብቻ ግን እስከዚች ሰዓት ይህን ቪዲዮ እስከምታዩበት ሰዓት ድረስ በህይወት አላችሁ። ስለዚህ ሁላችንም አንዴ እስ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እስ ሙስሊሞች፣ እህት ወንድሞቼ አልሐምዱሊላህ በሉልኝ፣ አልሐምዱሊላህ እግዚአብሔር ይመስገን። ቤተሰቦችዬ ከልብ አድርጌ ወዳችኋለሁ። ንግግር አበዛው ይቅርታ፣ ይቅርታ። ቤተሰቦች እና ለዘና ፈታ ፏ በሉልኝ ያው እንዲሁም በጣም ብዙ እያወራሁ የትንሱዬን ምሳ ረሳሁት። ዛሬ አበዛሁባችሁ ቤተሰቦች በጣም ይቅርታ። ዘና ፈታ ቀብረር በሉልኝ። ሁሌም እንድስቁ ስለምፈልግ ነው፣ እንደዚህ በሞራል ስለተነሳሁ ነው ዛሬ ከእንቅልፌ ቤተሰቦችዬ። አሁን ትንሱዬን ቁምሳ ነው ምን ጋብዛት ብዛት የቤትዬ እንትን የመንግስት ሰራተኛ ምግብ ይባላል ቁርስና እምሳውን አንድ ላይ የሚበላ ሰው ማለት ነው። አብረን ቁርስና እምሳችንን የምንበላ ይሆናል። አሁን ጠርቻታለሁ። ቆየች እኮ ስማም ግን፣ እሷ ትመጣለች። ለማንኛውም ትንሱዬ በጣም ምርጥዬ ልጅ ናት። ምርጥዬ ማለት ነው እሟ የሆነች ልጅ እኔ ስለ እሷ የሆነ ጊዜ ቁጭ ብዬ መሰክርላችኋለሁ። ይሄ ነው ይሄ ነው ማይባል ምን አይነት ሰው የሆነች ማለት ስብእናዋ ይዝ በጣም ነው የሚገርመኝ። በቃ በጣም ሰው የምትረዳ በጣም በቃ ማለት ሰው ሰው እንደዚህ ይረዳል እንዴ? እኔ እንኳን ራሴ እንደዚህ ያልረዳውም እሷ እኔ እንደምትረዳኝና እግዚአብሔር እንግዲህ እቅ ቤተሰቦች እንጠብቃት ተነስታለች። ከእንቅልፏ ተነስታልኛለች አንተ ብዬ በቃ አንተ እናት ቤት ሆነ እኔን ጣል ጣል ለማድረግ ቆንጆ ቤተሰቦች ብታዩ ነው አንዱ የሚሸጥበት ቦታ ነበር። ይዞ ሊመጣና ሰጠኝ። አም መንገድ ተፈጠረ። ደስ ስላልሽኝ ይሄ አበባ ልስጥ ይሻለኝ። ይስ ነው የምትወልሽ እንደርኩት እንደዚህ አበባ ተስተኛል። እንደዚህ አንድ ሆኖ በቃ ቀልብን ልብን ነው የሚገዛው። አረ እባክሽ ቀልብሽን ልብሽን ገዛው። ሄላስ ቪዲዮ አለ። ለማንኛውም ሰላም ልብሽ ኦኬ። ሰላም ሰላም፣ ቤተሰቦቻችን እንዴት ናችሁ? እኛ እግዚአብሔር ይመስገን በጣም ደህና ነን። እኔ ቤተሰብ በጣም የወደድኩት አእምሮን ማላውቀው ሰው እኮ ነው የሰጠኝ። እና ስልኬን ሰጠሁት ምናምን እዚህ ሀዋሳ እንደሚያዝናናኝ ምናምን ነገረኝ። ኧረ እባክሽ፣ የት ያዝናናል? ከከሰዓት አሁን እቁብ ምናምን እከፍላለሁ አለኝ። እቁብም አለሁ እና ከከሰዓት እንገናኝ ብሎ ስልኬሽን ስለኝ ሰጠሁት። በጣም ነው ደስ የሚለው፣ በቃ ትሁስ ነው ሲያወራ እራሱ እና

ውይ ደስ ስትይ ብሎ አበባ ሰጠኝ ከዛ ቅርታ ስልክሽን መቀበል ይችላል መሰለኝ አዎ አንቺ ሰጠሽ ከዛ በቃ ከሰዓት እንገናኛለን የዛ ሀገር ልጅ አትመስይም እና ከተማውን ዞር ዞር አረግሻለሁ ማለት እኔ አልገባኝም ለምን መሰለሽ እንዴት አንቺ እንዲህ ሀዋሳ ደሳስ የሚሉ ሰዎች አሉ ማለት ነው አረፍ እሺ በቃ አንቺ እንዴ ምን እሺ ነው እንዴ ምን አንቺ ምን ስሚ የምሬን ነው። እንደዚህ አይነት ሳላ ነው እንዴት ስልክሽን ሰጫለሽ ማለት ነው? ምን ችግር ለኝ? ማለት ሰው ምናልባት ቦይፍሬንድ ሊሆን ይችላል አይታወቅም። በአጋጣሚ ነው ሰው የምታውቀውና፣ በአጋጣሚ ነው ጓደኛ ቦይፍሬንድ ነው እስቲ? ለቦይፍሬንድ ቤተሰብ ማብራሪያ ያስፈልጋል? አያስፈልግም። አይ ሀሳብሽ አልገባኝም። ምንድን ነው ሀሳቤም? ማወቅ ምን ችግር አለሰው ማወቅ አይ ማን የሰጠሽ? ይላል ጓደኛዬ ነው። አላንተ ነው። ለምን ሽመጣሽ? አንተ ጋር ድንገት ማስቀመጥ አልችልም እንጂ ቆርጬው መጀመሪያ በውሃ አንድ ሳምንት ይቆይልኛል በያንሱ ከዛ ማለት ነው ሰው ሳቅ ደስ ይለኝ። ለምን ደስ ይለኛል? ደስ ይለኛል ሰው ታውቃለህ፣ ከአንተ ውጭ ሌላ ሰው አላውቅም አይደል። ሌላ ሰው ምን ያደርግልሻል? አልበቃሽም? ወንድ ልጅ ከእሱ ጋር ምን ማድረግ ነው ከዛ በኋላማ የሚፈጠሩ አይታወቅም። ምን ማለት ነው የሚፈጠሩ አይታወቅም? እንደ መቼም ይገባል ብዬ አስባለሁ። አይገባኝም እኔ ግን ይራስ ነኝ። አይገባኝም ነኝ በቃ በእንደዚህ ዓይነት ሁኔታ ነኝ።

አረ፣ አበባውን ለአንተ ነው ሳይ ደስ ይላል። እና ሌላ ከለር አላገኘሁም፣ ያገኘሁት ቀየም አበባ፣ ለወንድ አይሰጥም እንደ አላውቅም፣ ግን እኔ ካልኩሌት ማድረግ አይነት ሴት አይደለሁም። ወንድ ሴት ምናምን፣ ደስ ካለኝ ደስ ስላለኝ አንድ አበባ አውቄ ነው። እውነት ምን እንደምትል ለማወቅ ፈልጌ ነው። ምንም አልሆንም፣ ምንም አይደለም።

የእኔ እናት ወይኔ፣ እንዴት ነው ደስ የሚለው ግን! አውቀሽ ነዋ፣ ለእኔ ብለሽ ነዋ የመጣሽው። ጀምሮ በጣም ነው የተናደርኩት። ሲጀመር እንዴት ነው ከአንተ ውጭ ሌላ ሰው ልላ ምድምችለው ነው ያበደ ነው። አንተን ብዬ ቀጥ ምን ነው ነው መጥቼ ሌላ ሰው ልተዋወቅ የምችለው። ለኔ በቂ ነ ጓደኛ ነ ብዙ ነገር የለ ብዙ ነገር ኤክሰፕሽን ኤክሰፕሽናል ተብሎ የተቀመጡ ነገሮች አሉ ግን አሁን ያልኳቸው በቃ ነህ ቤስት ፍሬንድ ነ በቃ ብዙ ነገር ነ። እና ሌላ ሰው አስፈልገኝም አንተ በቂ ነ ያለ ነው። አበባው በድናት ሽታ የሌለ ነው። እግዚአብሔር ሳክፍሽ ሳክፍሽ የሚሸተኝ ሽታ አለ። እሱን እሱ ነው የሚሸተው ለካ። እኔ እኮ ሰዎች አበባ ሲሰጡ ማለት ነው ምንድን ነው ቀይ የሚያሸቱት እንደሆነ አበባ እንዲስታሸቹ በጣም ነው የሚያስጠላው። ያው እኔ አበባ መሸጫ ነበረኝ ማለት የእኔ ሳይሆን የፋሚሊ እና ብዙዎቹ አበባ ምናምን እንደዚህ ሴቶችም ይገዛሉ፣ ወንዶችም ይገዛሉ እና በሚገዙበት ሰዓት እንትን ያደርጉበታል ፎቶ ያደርጉበታል። ፎቶ ያደርጉበትና ያው ጠረኗን ጠረኑን ምናምን ሌላ ነገር አስቤ ለም ሳይሆን ደስ ያለኝ እውነት፣ በጣም ነው ደስ ያለኝ አበባ። እኔ አበባ ውዳለሁ። ታውቃለሽ፣ አበባ ምን ያህል እንደምወድና በቃ እስኪ ይዤለት በሄድ ብዬ አንድ ፍሬ አበባ። ከዛ ደግሞ ቀይ ነው ያለው ሌላ አይነት ከለር እንኳን እንዳላመጣለን ማለት ነው። ሌላ ሌላ አይነት ከለር ራሱ ቢሆን ይደብረኝ ነበር። ቀይ መሆኑ የፍቅር መለያው ቀይ ያን ፍቅር ማለት አሁን ዛሬ ሀዋሳ እንድታዝናናኝ እፈልጋለው። በቃ ው አሁን ምን መሰለሽ ብራኔ አሁን አሁን ምሳችንን እንበላለን። ምሳ ከበላን በኋላ ደግሞ ማሚ ጋር እንሄዳለን ፕሮግራም፣ የእህቴ ልደት ነው ዛሬ። የእሷን ፕሮግራም እና ስጦታም እንገዛለን፣ ከዛ ስጦታ እንሰጣታለን። ከዛ ይሄ የደረቀ ጭንቅላትሽን የቤት እንቀቢያለን። እሱ ማሚ ነው የምትወስነው። አይደለም። ከዛ በኋላ ከፈለሽ ማለት ቂቤ ጥላቸው የለኝም፣ ግን እኔ አሁን፣ ከዛ በኋላ ከፈለሽ ከቄቤው በኋላ ምናረጋለን? በተን እንዝናናል። ምሽ ዛሬ ነው እንደምቀባው? አይደለም፣ ነገም ይሁን ተነጎዲያም፣ ብቻ ተቀቢያለሽ። እኔ እናቴ ጋር መጥቼ ሳልቀባ ነው። ባለፈው ብያቸዋለሁ፣ ቤተሰቦች ማሚ ማለት ጭንቅላታ ማሚ ጋር መጣ ቂቤ ተቀብተሽ አብረ ነው ምን እቀባ? እረ እባክሽ አሁን ለምሳሌ ከአንተ ጋር ስቀመጥ ይሸጣል። አንተ ግን አብረኝ ትንሽ ያናትል። አንተም እኮ ደርቃል። በቲክቶክ አይቻለው ማሚ ስትቀባው ምን እንኳን ታስረ በቂ ለዛው የኔ ቆንጆ ደግሞ ማለት ነው። ሸንቀጥ እያልክ ነው ምንድነው? ሰሞኑን ታውቂያለሽ፣ በእናትሽ ዝም ብዬ በጣም በቃ የምር እያማረበት ምናምን ነው የመጣው። ደፋ ገፋ ሮጥ ሮጥ እያልኩ ነው እና ቤተሰቦችዬ፣ አበባው የኔ ነው አበባው ሰጣኛለች። ብዙ ሰው ማለት ነው ምን እንደሚል ታውቃለህ? እንዴት አበባ ሰጠች ብለው ጓና ነው። ለምን አበባ ልጅ አሰጠብሎ መሰለኝ አይደለም እኔ በምናምን ብዙ ጊዜ ወንዶች ሲሰጡ ለምን ወንዶች ብቻ ይሄ ወንዶች ግዴታ የለባቸውም አዎ እኔ አሁን በጣም ውስጤ ሴት ነው ያደረገው ገባች እስኪ የምር ከፈለግሽ ደስ ብሎታል በቃ ስለዚህ ቤተሰቦች እኛም ግዴታ የለብንም። ወንዶች ለሴቶች አበባ የመስጠት ግዴታ የለባቸውም። ሴቶችም ለወንዶች ጊቬንድ ቴክ ሳይሆን ሀምሳ ሀምሳ ነው። ስሜት አንዳንዴ ፍቅርን ወንድ ብቻ አይደለም የሚገልጸው፣ ሴትም ትገልጻለች። ከባሽ ሴት ተቀባይ ወንድ ሰጪ ያደረገበት ምን ማንም የትኛው ህግ ነው? አዎ ስለዚህ ደስ ያላችሁን አድርጉ። ለዛ ነው ይህን አስተሳሰብ ለአንቺ ስለማልመክረው ነው። እሺ ይፈልግሽ ነው። አንቺም ቸኮሌት ማምጣት ትችያለሽ። እኔም ቸኮሌት ሰጥቻለሁ። ከባድ አንቺ አባባ እኔ አባባ ቸኮሌት ታፈጣ አልበላ በልቻ መኪና ውስጥ እኔ ጋር ቸኮሌት አይጣፋም። ደግሞ ማለት ነው ኮሜንቱ ላይ በጣም ብዙ አመጣልሻለሁ ብለኛል። ምን ቸኮሌት በዚያው ሲመጡ እኔ ነኝ የምቀበላቸው። እኔ እንትን አልኩኝ። በቃ በልቼው በልቼው በልቼው አንጋሸገሸኝ እኔ አንገ እሷ ትበላዋለች አልኩሽ። ራሱ ሰቶኝ ማለት ነው ይሻማኛል። ይሄ እንደዚህ ነው። ሂጂና ቤት ነው የሚባለው። እኔ ስንት ቀን እየቆጠብኩ እንደምበላው ማለት ነው። እኔ ደግሞ አባላታለ እንዴ ኬሷ ነው በለው እንጂ የራሴ እንደ አይበላልኝ የኔ ነገር ሲሆና የሚበላልን። አራበሽም አድርጎኛል። አልጋብሽ ቤተሰቦች ዬ አሁን ወደ ቁርሳችን እንሄዳለን። ውድና የተከበራችሁ ቤተሰቦች